መጥፊያ ሰበብ አትሁኑ፣ እንላለሁ እና እስልምና ባይዘዊ ሰው ቢሰጡሽ ይነጥቁሽ ነበር። በጣም አንቺ አሁን ክራምን እስልምና አሁን ቢሰጡሽ ይነጥቁሻል። አላህ ነው የሚሰጡ አልሐምዱሊላህ፣ እንጂ ሰው የሚሰጥ ቢሆን ይነጥቀን ነበረ። ብቻ ግን በዚህ አጋጣሚ በቃ መናገር የምፈልገው ጥንካሬ ባትሆኗቸውም ፈተና አትኑባቸው። ለሂዳያ ሰበብ ሆኑ እንጂ ለሌላ ነገር ሰበብ ባትሆኑ። ሰላም አሌይኩም ወራህመቱላይ ወበረካቱ የጀማ እንዴት ቆያችሁ? መግቢያ ላይ ሰለምቴ እህቶቻችን ለዘብተኛ ንግግር ነገር ግን እጅግ አደገኛ መልእክት ለሙስሊሙ ማህበረሰብ አስተላልፈዋል። ይህም ቪዲዮ የሰራሁት ለሰለምቴ እህቶቻችን ለሁላችንም ይሆናል መልእክት ስላለኝ ነው። እሱ ምንድን ነው? ሰለምቴ እህቶቻችን ወንድሞቻችን፣ ውስጣችሁ አላህን በፈራበት ልክ ኑሩ የሚል መልእክት ነው ለእናንተ ያለኝ አንደኛ ነገር። ሁለተኛ ነገር ደግሞ ቁርአን ይሁን ጓደኛችሁ ቁርአንን አንብቡ። እሱ መልሳችሁ ነው እንጂ ያም እየመጣ ይህም እየመጣ የራሱን ስሜትና ዝንባሌ ሊጭንባችሁ ከፈለገ እንደ ስላሴ ዶክትሪን በቃ ድንብርብር ብላችሁ ነው የምትቀሩት። ስለዚህ ውስጣችሁ አላህን በፈራበት ልክና ቁርአንን አንብባችሁ መንገዳችሁን የቀና እንዲሆን እንድታደርጉት መልእክት አስተላልፋለሁኝ። እንግዲህ እህቶቻችን የተናገሩት ስሞታ ምንድነው? ሶሻል ሚዲያ ላይ የአህባሽ ቄስና መነኩሴ ሰለምቴዎችን ካፊር ናችሁ እንደገና እስልምናን ተቀበሉ ይላሉ። አስባችሁታል። እጅግ ስሜታዊ አቂዳችሁ፣ ስሜታዊ ዝንባሌ እንጂ እውነት አይደለም። ሙስሊም የፈለገ ቢሆን አንድ ሙስሊም ነኝ ያለ አካል ካፊር አይልም። ነገር ግን የአህባሽ ቄስና መነኩሴ ያልኩት ለምን እንደው ታውቃላችሁ? ልክ ቄስና መነኩሴዎች ከራሳቸው ፈጠራ ህዝቡ ላይ ይህንን አድርጉ ብለው ህግ እንደሚደነግጉትም የአህባሽ ቄስና መነኩሴ ይህንን አድርጉ ብለው ከራሳቸው ፈጥረው እስልምና አስመስለው ስለሚናገሩ ነው። መስጂድ ውስጥ ጫት ቃሙ የሚሉ ናቸው። ሶሻል ሚዲያ ላይ አከሌ መዝሙርና ነሽዳና መንዙማ ብላለች፣ በቃ የኛ አካል ናት፣ መንዙማና ነሽዳ ካለች ደግሞ ይቺ ካፊር ናት እያሉ የሚሰይሙ። እኛ ግን ሙስሊሞች ነን፣ በአላህና በመጨረሻው ቀን የምናምንን ሙስሊም ነኝ ያለ ሙስሊም ነው። አንድ ሰው ነሺዳ ወይም መንዙማ ስላዳመጠ ካፊር ነው ማለት አይደለም። የድህነት መንገድ ያሳጠዋል ማለት አይደለም። ነገር ግን እኛ እያልን ያለ ነው ምንድን ነው? ቁም ነገረኛ ትውልድ ነው የምንፈልገው። ቁም ነገረኛ የአካዳሚ የተላበሰ ትውልድ ነው ማፍራት የምንፈልገው እንጂ በስሜትና በዝንባሌ የሚንጋጋ በሰከንዶች ነሺዳ እና መንዙማ ሃይማኖት ሊገልጽ የሚችል ገለባ ትውልድ አንፈልግም። ቁም ነገረኛ አንባቢ አካዳሚካል የሆነ ትውልድ እንዲኖር ነው። ስለ ነሽዳና መንዙማ እንትን የምንለው አንደኛ ነገር። ሁለተኛ ነገር ደግሞ ነሽዳውና መንዙማ ውስጥ የሚባሉ የኩፍር ነገሮች አሉ። እነዛ መንዙማውና ነሽዳው ውስጥ ያሉ የኩፍር ተግባራቶችን የሚተገብር እንትን አሻረከ ነው የሚባለው። አምላካችን አላሁ ሱብሃነሁ ተዓላ ደግሞ ያሻረከን ስለማይምር፣ ወገኖቻችን ያኒ ትውልዱ እንዲጠነቀቅ ነው እያልን ያለ ነው እንጂ አንድ ሰው ነሽዳ እና መንዙም አድርጎ ቪዲዮ ስለሰራ ካፊር፣ ከሃዲ፣ ጋሃንም ይገባል ልንለው አንችልም። እኛ በስሜት ምንኖር አደለንም። ሙስሊም በስሌት የሚኖር ነው ሙስሊም አላደለ። ቁም ነገረኛ የሆነ ዝም ብሎ በስሜት የሚነዳ አይደለም። የሚል መልእክት ነው የምናስተላልፈው። ና ሰለምቲ እህት ወንድሞቻችን በጫጫታ በኩል ያለውን በራችሁን ዘግታችሁ ወደ አላህ የሚወስደውን መንገዳችሁን ከፍታችሁ በሰላም በፍቅር በለዘብተኝነት በጥሞና ከራሳችሁ ጋር በመግባባት ውስጣችሁ አላም በሚፈራበት ስሌት መንገዳችሁን እንድታጠነክሩ አላሁመ ሰቢት ቀልቢ ቀልብኩም አላ ዲንላህ ይህን ነው የማስተላልፍላችሁ መልእክት።